እና እሱ ድብቅ ግንኙነት ጀምራ ያው በይፋ ባለፈው እለት አውጥቶታል። ምንም ብትሆኝ የሚገባሽ ነው እጅሽ ነው የምታገኝ። ስለዚህ ማንም ያዝንልሽ የለም። ከፈለግሽ ደው ምንም ምንም ኮንዲክሽን ያልፈልግም ብጥለው ጋሜ ከጉዳይ መቼ። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኔ ደህና ነኝ ይመስገነው እንግዲህ በየላችሁበት ሰላም ደህና ሁኑልን። ያው እንመጡንብን ያው ዛሬ ወደ እናንተ መጥቻለሁ። ምን ብዬ መናገር እንዳለብኝ አላውቅም። ምክንያቱም እኔ ያለሁበት ሁኔታ ልክ አይደለም። የምሬን ስነግራችሁ እናንተ የምታውቁት እዚህ ቪዲዮ ጋር ስመጣ ብቻ ያለውን ነው። ግን ከቪዲዮ ውጭ ያለውን ላይፌ በፍጹም አታውቁም። እኔ አሁን ላይ ስነግራችሁ ያለሁበት ሁኔታ በጣም የሚደብርና የሚያስጠላ ሁኔታ ላይ ነው ያለሁት። ነገሮችን ለማስተካከል በሞከርኩ ቁጥር በዛው ልክ የማልፈልጋቸው ነገሮች ወደ ህይወቴ እየመጡ ነው። በእኔ ዙሪያ ያሉ ሰዎች እየተጎዱ ነው። ከዛም አልፎ ፋሚሊ የሚባል ነገር አለ ቤተሰብ በጣም እየተጎዳ ነው። ምክንያቱም ቤተሰብ እኔ እንደዚህ ሲሆን ማየት አይፈልግም። እኔ የተሻለ ቦታ እንደርስለት፣ እኔ የተሻለ ሁኔታ ላይ እንደሆን ነው የሚፈልገው። እኔ ግን ሰሞኑ ስራ መስራት አልቻልኩም። ከራሴም ጋር መሆን አልቻልኩም። ከሰዎችም ጋር ያለኝ ግንኙነቴ ሰላም ሊሆን አልቻለም። በቃ ላይ ደስ የሚል ሁኔታ ላይ አይደለም ያለሁት። ራሴን ለመሆን በጣም ሞክር ያለው ራሴን ለማረጋጋት በጣም ሞክር ያለው ራሴን የተሻለ ነገር ውስጥ ለማግኘት የምችለውን ነገር ለማድረግ እየሞከርኩ ነው። ግን በዛው ልክ በጣም በእውነት አላቅም እንዴ ብዬ ማስረዳት እንዳለብኝ በቃ እኔ እየተጎዳ ነው። ደስ የሚል ሁኔታ ላይ አይደለም ያለሁት። በጣም ከፍቶኛል። እግዚአብሔርን የምሬ ነው የምነግራቸው አላቅም ማን ሁላ ማሁላ ማን ሁላ ከጎን እንደቆመ ሁላ መለየት ድረስ ያለሁበት ሁኔታ በጣም የሚያስጠላ የሚደብር ነው። ምክንያቱም በጣም ከፍቶኛል፣ ም የምናግራቸው በጣም ደብሮኛል። እናንተም ደግሞ ከዛ አልፎ በጣም እየፈራዳችሁብኝ፣ እኔ ላይ በጣም ብዙ ነገሮች እያወራችሁ ነው። እኔ ልትረዱኝ በፍጹም አልሞከራችሁም። በቃ ነገሮችን በአንድ ሳይድ ብቻ እየተመለከታችሁ ሁሉ ነገር እኔ ላይ እየፈረዳችሁ ነው። እኔ ላይ የተለያዩ ነገሮች ሀሳብ እየሰጣችሁ ነው ለምን እንደዛ አደረጋችሁ ለማለት ሳይሆን፣ እኔንም ተረዱኝ። እኔንም በቃ ማለት እኔም ሰው ያስፈልገኛል እኮ፣ እኔም የሚረዳኝ ሰው ያስፈልገኛል። እኔም ከጎን የሚቆም ሰው አለሁልህ እኮ የሚለኝ ሰው ያስፈልገኛል። እንደ ሰው እኮ ይከፋኛል፣ እንደ ሰው አዝናለሁ። ግን እናንተ ያን ያን ነገር እየተረዳችሁ አይደለም። በቃ ሙሉ ለሙሉ እኔ ላይ ነው እየፈረዳችሁ ያላችሁት። በሰላችሁ ታቁም ልትረዱኝና ከጎኔ ለመቆም ብትሞክሩ ደስ ይለኛል። ምክንያቱም በእውነት ያለሁበት ሁኔታ እንደዚህ ብዬ መናገር ማለት እንደዚህ ሚዲያ ላይ ብዙ የሆንኩትን ነገር ማውረት ሰላም አሉብ ባለፉት የተለቀቀውን ቪዲዮ አይታችኋል። ያብሰራም ያደረገችው ነገር አይታችኋል። ኤደንም እንደዛ እያወሩ ብቻ ትቻቸው ይርቁት እነሱ እያወሩ አንዳንድ ነገሮች ለማስተካከል እየሞከርን በቃ በሰዓቱ ደስ የሚል ስሜት አልተሰማኝም። በቃ ሆነ አንዳንድ የራሳችሁን መሳት አይነት ስሜት ይሰማቸዋል ይሄ በቃ ይሁን። አንዳንዴ ሰው ዙሪያችሁ ላይ ሆኑ ማንም እንደሌለ የሚሰማችሁ ሁሉም ለራሱ ለራሱ የሚሯሯጥበት ሁኔታ ላይ ሲሆን ትጨነቃላችሁ። ይሄ ያላችሁበት ቦታ በቃ ይሁን ሰላማችሁ እንደነሳው ስታውቁ፣ ከዛ ቦታ መሸሽና መራቅ እንዳለባችሁ ይሰማችኋል። እና እኔ በሰዓቱ ትላንት ነው የተለቀቀውን ቪዲዮ አይታችሁታል። እኔ ነገሩን ለማስተካከል ኖርማል ተስተካክሏል ብዬ ነገሩ በቃ ደስ የሚል ሁኔታ ላይ ነበር የነበርኩት ግን እየቆየ ሲሄድ ጭቅጭቁ ንትርኩ በጣም ሰላም ይነሳል እና ሰቱ በጣም ስሜታዊ ሆኜ ነገሩን በቃ ከዛ በላይ ማስኬድ ስላልቻልኩኝ እንዳያችሁት ትቼ ነው ሄድኩት። እና በዚህ አጋጣሚ ከዛም በኋላ ራሱ ኤደን ጋር ደውዬ አንዳንድ ነገሮች አውርተናል። ለዛ ይቅርታ ጠይቄያታለሁ፣ ማስተካከል የሚቻል ነገር ስለሆነ ኤደንም ጠይቄያታለሁ፣ ይቅርታ የሚስተካከል ነገር ስለሆነ ማለት ነው። እና ያቡ አይታችኋል ማለት ያብሰራ እኔ ለምን ህይወቴን ማለት ልታመሰቃቅለው ከዚህ በላይ ሆነ። በቃ ራሴን እንዳጠፋ ና እንዳብድላት የምትፈልግ አይነት ሰው ትሆን አላቅም። ብቻ ማለት እኔ ህይወቴን ሰላም ለማድረግ በሞከርኩ ቁጥር እሷ የምታደርጋቸው ነገሮች በጣም ደስ የማይሉ ና የኔን ህይወት ለመበጥበጥ የፈለገች አይነት ሰው ነች እየመሰለቻለች። ከእሷ ጋር ያለኝ ሬሌሽን ከት ማድረግ ነው ምፈልገው ከእሷ ጋር ያለኝ ግንኙነት ማቆም ነው የምፈልገው። በቃ ከእሷ ጋር ምንም ነገር እንዲኖረኝ አልፈልግም። በቃ እሱን ትቼ ከኤደን ጋር ያለውን ነገር ለማስተካከል ስሞክር እየተከታተለች፣ በአንድም በሌላ መንገድ በቃ ህይወቴን እያበላሸችው ነው። እባክሽተኝ በ በእውነት ከእሷ ጋር ምንም ላይፍ እንዲኖረኝ አልፈልግም። እኔ በቃ ይሁን በልጅ ምክንያት አስራኝ የሆነ ልጅ የሚባለው ነገር ታቆታላችሁ በልጅ ምክንያት አስረኝ በቃ ከእሷ ጋር እንደሆነና ከእሷ ጋር ማሳለፍ እንደምፈልግ ነው እሷ እያወረች ያለችው። እኔ ደግሞ በፍጹም ይሄ እንዲሆን አልፈልግም። እኔ ለእሷ የነበረኝ ስሜት ያኔ ያበቃና ያቆመ ጉዳይ ነው። ዛሬ እንደ አዲስ ከእሷ ጋር መኖር የምችልበት ምንም አቅሙም ብርታቱም የለኝ። በቃ አንዳንዴ ውስጣችሁ ላይ ያለውን ሰው ማስወጣት አትችሉም አይደል አንዳንዴ ካፈቀር ነው ከምንወደው ሰው ጋር ነው መኖር ያለብን ብዬ አምናለሁ። ስለዚህ ውስጤ ላይ ሁሉ ነገር ያለችው ኤደን ነው። ኤደን እንድች ደግሞ ሳልወዳ ሳላፈቅራ ከሷ ጋር ምንም ነገር ማሳለፍ አልፈልግም። ምክንያቱም በቃ ሁሉ ነገር የውስጥ ኤደን ስላለች ማለት ነው። ይህን ነገር ደግሞ የአብስራ መረዳት አለባት። በቃ ከጎኒ እንድትርቅ ከጎኒ ምንም በቃ አጠገቤ መድረስ የለባትም ብዬ አምናለሁ። መልኩ የመጣሁት በቃ ለአብስራ የመጨረሻ ውሳኔ ላሳውቃት ነው። ከዚህ በላይ ህይወቴን እንድትረብሸው አልፈልግም። በቃ የመጨረሻ ውሳኔ እኔም በህይወቷ ላልገባ እሷም ደግሞ ዳግመኛ ወደ ህይወቴ ገብታ ምንም ነገር እንዳትፈጥር በቃ ህይወቴን መበጥበጥ እንደሌለባት ስላስረዳት በቃ በእውነት ዛሬ የመጣሁት አንድና አንድና ውሰ በእውነት ዛሬ የመጣሁት አንድና አንድ ውሳኔ ብቻ ለመወሰን ነው። በቃ ያብሰራ ከእንግዲህ እኔና አንቺ ያለን ነገር አብቅቷል። ከእንግዲህ ዳግመኛ ህይወቴ ውስጥ እንድትገቢ ፍጹም አልፈልግም። ይጠበቃ አንቺ የሚራሰ ህይወት መኖር ትችላለች፣ እኔ የሚራሰ ህይወት መኖር እችላለሁ ብዬ ላወራት ነው የመጣሁት። ልጅ ደግሞ የሚባለው ነገር ለልጁ እኔ የሚገባውን ነገር ማድረግ ካለብኝ ላደርግ እችላለሁ። በቃ እንደ አባትነት ምናልባት ነገሮችን አስተካክዬ ማድረግ ያለብኝ ነገር ላደርግ እችላለሁ። ግን በልጅ ምክንያት አስራኝ ህይወቴ እንድታበላሸው በፍጹም አልፈቅድላትም። በቃ ልጅ አለ፣ አዎ ለልጅ የሚገባውን ነገር አድርገው። ግን በዛ አመካኝታ ህይወቴ ውስጥ ገብታ ዳግም እንድታበላሸው በፍጹም ስለማልፈልግ ዛሬ የመጨረሻ ውሳኔን ላያብ ስራ አሳውቃታለው፣ እና እነሱ አካባቢ ያለው እነሱ ሰፈር ነው። እስክትመጣ እንጠብቃታለን። ኪሙን እርሺው ኪሙ ልርሰው ስንለያይ ነው ለእኛ በሰው አዲስ ሆኖ ዛሬ ከኑ በባለፈው ይቅር መባዘኑ እጄን ያዢው አትብቂና እንድናልፈው ይኖሮን ፈተና ወይነ ይልኝ ካልሆነ ልምጣ ካልተሰማሽ ልብ ያዘን ላንቼን መባዘን ወይነይ ወይነይ ካልሆነ ልምጣ ካልተሰማሽ

ኪሙን እርሺው ኪሙን ልርሰው ስንለያይ ነው ለእኛ በሰው አዲስ ሆኖ ዛሬ ከኑ በባለፈው ይቅር መባዘኑ እጄን ያዢው አጥብቂና እንድናልፈው ይኖረን ፈተና ወይነይ ልኝ ካልሆነ ልምጣ ካልተሰማሽልያዘን ላንቼን መባዘን ወይነይ ወይነይ ካልሆነ ልምጣ ካልተሰማሽ

በእርግጥ በዚህ ሰዓት ማናችንም ጋር ሰላም የለም፣ ሁላችንም ጋር ትንሽ ደስ የማይል ስሜት ነው ያለው። እንግዲህ ምንም ማድረግ አይቻልም። ሁኔታው ነው፣ ከባድ ሁኔታ ላይ ያለሁት። አንተም ከጎን የለህ፣ ማንም አጠገብ ያለ ሰው የለም። እንዲህ ነው ብዬ የማማክረው ሰው ላ አጠገብ የለም። ይህን ይህን እንድትረዳኝ ነው የምፈልገው፣ ሌላ ምንም አይደለም። አንተ ግን ጭራሽ መረዳት እየፈለግከዋል። የው ልሻብ ስራ እኔ ማለት መረዳት ስላለው እረዳሽ አለው ነገር ግን እረዳሽ አለው ማለት ደግሞ ከእንግዲህ በኋላ አብረን እንሆናለን ማለት አይደለም። እኔ አሁን ዛሬ የፈለግኩሽ አንድ ነገር ማውራት አለብን ብዬ ስላሰብኩኝ ነው። በእርግጥ የትኛውም ሰው ደስ በማያል ሁኔታ ውስጥ ያልፋል። መጥፎ ነገር የምትነግረኝ ከሆነ ከአሁኑ ንገረኝና እኔም ልሄድ። አንቺ ብቻ አይደለሽም። እኔም በጣም ህይወቴ በምን አይነት መንገድ እያሳልፍኩ እንደሆነ እኔ በጣም ከባድ ነው አውቃለሁ። ደስ በማይሉ ነገሮች መጥፎ ነገር ለአንቺ ክፉ ሀሳብ እንደሌለኝ ታውቂያለሽ። ያምስራ አንቺ መጥፎ ሰው ነሽ እያልኩሽ አይደለም። ክፉ አመለካከት አንቺ እንደሌለኝ ጠንቅሽ ታውቂዋለሽ። ይኸውልሽ ያ ሰዎች ምናልባት ስለአንቺ የሚያስቡት ነገር ሊሆን ይችላል። እኔ ግን አንቺ መጥፎ ሰው ነሽ እያልኩሽ አይደለም። ግን አሁን በቃ በቃ ከዚህ በኋላ ነገሮች እንዲቀጥሉ አልፈልግም። በቃ እኔና አንቺ ያለን ነገር ይሁን፣ የመጨረሻ ውሳኔ ላይ ደርሻለሁ። እኔ እና አንቺ በጣም ብዙ ነገሮች ብዙ ጊዜያቶች ያሳልፈናል። ማለት በህይወታችን እያንዳንዶቻችን ብዙ ጊዜያቶች ያሳለፍናቸው ነገሮች አሉ። እነዛ ነገሮች ያለፉ ታሪኮቻችን ናቸው። እኔ አሁን ዛሬ ላይ እንደ አዲስ ተነስቼ ከአንቺ ጋር መኖር የምችልበት ምንም አቅሙም ጉልበቱም የለኝም። ግን ትላንትና ያለፈ ታሪክ ነው። ከዛ ከተለያየም በኋላ አንቺም የራሱ ላይፍ ያሳልፈሻል፣ እኔም በዚያ ክፍት ብዙ ጊዜያቶች ብዙ የራሴ ላይፎች አሳልፍ ያለሁ። ዛሬ ግን እንደ አዲስ እንደ ትላንቱ መሆን አልችልም፣ እንደ ትላንቱ መኖር አልችልም። ይገባኛል፣ ያለሽበት ስሜት ሊከብድ ይችላል። ነገር ግን እኔ አልችልም። የኔንም ስሜት ተረጅኝ። ሲቀጥል ደግሞ እኔ በህይወቴ ኤደንን ማጣት አልፈልግም። እኔ ምን እምንረጋጋው ነገር የለም። በህይወቴ እኔ ኤደንን ማጣት አልፈልግም። ኤደንን ማስከፋት አልፈልግም። አንቺ ደግሞ በዚህ ሁሉ ጊዜያቶች ህይወቴ ላይ እየገባች እየበጠበትች ነው። ከዚህ በላይ ደግሞ ምንም እንድታደረግ እኔ አልፈልግም። በቃ እኔና አንቺ ያለን ነገር ለአንድና ለመጨረሻ ማቆም አለብን። በቃ ህይወቴ ላይ በፍጹም ለትመጫ አይገባም። ህይወቴ ላይ በፍጹም ለትደርሻ አይገባም። እሺ ካሌብ፣ እኔ አላሳዝንህም አንቺ የራስሽ ህይወት መኖር ትቻለሽ። በቃ አሁን ምንም ነገር ለማረጋቀመጥ ትቻለሽ እያልኩ ነው። በዛ ላይ ልጃችን ታሟል እያልኩ፣ አንተ ግን ስለ ኤደን ነው እያሰብ። እሺ በቃ አሁን ሁሉም ነገር ተረጋግተህ ወደኋላ ቁም ቆም ብለህ እንድታስበው ነው የምፈልገው። እኔ አንተ ጨክረኝ ሰው አይደለህም አውቃለሁ። እኔ ይኸውልሽ፣ አንድ ነገር ልንገርሽ። ወደኋላ ቁም ብዬ ምንም ማሰብ የምፈልገው ነገር የለም። ልጅ ልጅ ደግሞ እንድትይኝ አልፈልግም። ይኸውልሽ፣ እኔ ልጅ ልጅ እንድትይኝ አልፈልግም። ልጁ እኔ አይቼዋለሁ፣ ትናንትና ካወራሽ በኋላ አይቼዋለሁ። ግን ያለበት ሁኔታ ደስ የሚል ነው ማለት ያን ያህል አይደለም። አንቺ እንዳወራሽው አይደለም። ግን ሀሳብሽ በልጅ ምክንያት እኔን ማሰር ነው፣ እኔን መያዝ ነው። እኔ ደግሞ ያንን ማድረግ አልችልም። ሲያደርስ አንቺ ምንም እውነት ተናግረሽ አታቂም። አንቺ ምንም ልክ የሆነ ነገር አድርገሽ አታቂም። አንቺ ሁልጊዜ መጥፎና ልክ ያልሆነ ነገር ነው የምታደርጊው። ስለዚህ ከእንግዲህ በኋላ ይበቃሻል። ልነግርሽ ነው፣ ላስጠነቀቅሽ ነው። እምቢ ካልሽ ደግሞ እኔ ማድረግ ያለብኝ ነገር አድርግ እችላለሁ። ጋበሽ በቃ ተይኝ። እኔ የራሴ ህይወት ልኖርበት፣ ማንም እንደሌለኝ እንደዚህ የምትሆነው የራስሽ ህይወት መኖር ትችያለሽ። ብዙ የራስሽ ህይወት ልኖርሽ ይችላል። ዛሬ እንደ አዲስ እኔ ከአንቺ ጋር መሆንበት ምንም ምክንያት እና ጉዳይ የለኝም። ሁሉንም ነገር አስተካክለን ነበር። እሱ ያለፈ ታሪክ ነው። እሱ የትላንትና ታሪክ ነው። በሱ ነገር ደግሞ እኔ አትሞክሪ። በቃ እኔ ተይኝ። እኔ የራሴ ህይወት ልኖርበት። አትገባሽም እንደ አንቺ ይልካሌብ ሲጀመር ኤደን መጥፎ ሰውነች ነች፣ ለአንተ አትሆንህም። እሱ አይመለከትሽም። እዚህ ጋር እሷ መወንጀል ፍለጌ ሁላ አይደለም፣ ግን በቃ አትሆነ የምትሆነ ሴት አይደለች። ለእኔ መስዋዕትነት ለአንተ ከፍዬ ነው አይደለ፣ እዚህ የመጣሁት አንድ ነገር ነገር እየሰማሁ ነው እኔ። ለእኔ የምትሆነ ሴት እኔ ራሴ ነኝ የማውቀው። አንቺ የምትመርጭልኝ ምንም ጉዳይ የለሽም። ገባሽ? ሲቀጥል ቀጥ ደግሞ ብቻዬን ስቀር አይተህ ነው አንተም መልሰህ ወደ ሌላ ቦታ የምትሄደው። መጀመሪያም እራሱ ምን አይነት ሁኔታ ላይ ሆነ እንደተለያየን ታውቃለህ። ሄደህ አሺ ይኸውልሽ፣ ኤደን ኤደን ኤደን ትላለህ እንጂ እሷና እሱ ድብቅ ግንኙነት ጀምራ ይሄው በይፋ ባለፈው ዕለት አውጥቶታል አይደል? እሷ አይመለከትሽ ጀመር ስለ ኤደን ተሳስተሃል። አንተ ከሷ ጋር መሆን ያለብሰው አይደለም። በቃ ትገባህ። እኔ ስለሷ መጥፎ ነገር ማውራት ፈልጌ ሳይሆን በቃ አትሆንህም። እኔን ሁላ መስዋዕትነት ከፍዬ ነው እዚህ ጋር ካንተ ጋር ለመቆም የቻልኩት። አንተ ግን እሱ ብትረዳ ሁላ አልቻልክም። ይኸውልሽ አንቺ አይመለከትሽም በእኔ ህይወት አይደለም። ሁሉንም ነገር የተወቶች አንድ ነገር ነገርሽ። አንቺ አይመለከትሽም ስለ እኔ ህይወት አያገባሽም። ካሌ በቃ እንደዚህ መሆናችን እኔ እኮ እወድሃለሁ። አንተ ማጣት አልፈልግም። ለምንድን ነው እንደዚህ የምትሆንብኝ? ቆይ እሱን ማድረግ አልችልም። ለምንድን ነው ማትረጅኝ? ቆይ ለምንድን ነው ከጎኔ ማትርቂው? ኤድ ደም ደም እንዴትነሽ ልጅሽ ተሻለው? ሰላም እንዴት ናችሁ ወድ ቤተሰቦቻችን፣ አናፈኩም። እንዴት እሺ እ ያልኩህን ጉዳይ አወራች፣ እያወራ ነው የመጣችው። አልጨረሳችሁም? አልጨረስንም። ያው አንቺም እያልሽ መጨረስ እንችላለን። እዛ ነው፣ ጭራሽ እንደዚህ ስትለኝ ነበረ። አዎ እሷ ማለት እኔ ማለት ነው። ከዚህም በኋላ ደግሞ ሌላም ነገር ባዞ ያደርጋል ከዛሬም እንደዚህ የታማ አላችሁ። ስለገባሽ ነው። አይ መለከታኝ በሰው በሰው በሰው ሐዘን በሰው እንባ በሰው ለቅሶ ስትደሰች የነበርሽና በሰው እንት ላይ ስትረማመጅ የነበር ሰው ነሽ። ዛሬ ምንም ብትወኝ የሚገባሽ ነው። እጅሽ ነው የምታገኙ። ስለዚህ ማንም ያዝንልሽ የለም። ዝግ ድራማ ትስግልና አይደለም እንዳወራሱንም እንዳወራው ለላዘው ይችላል ነው ባይዘው አንቺ እንዴት ስላልሽኝ አይደለም እንዳንቺን ቆራሻስ ይትጋራውስ መቆም የለበትም ሲጀመር ሰደብ አይደለም መሰለኝ። ልመጣ እችላለሁ። ምን ታመጫለሽ? ያለ ነገር ነው። ምን ነው አይደለም? በቃ ነው ስለታየው ነበር ሊያስቀርሽ የነበረው። ኤደን እኔ አሁን ወደ ጉዳያችን ንግባ። አንቺ ጋር ቆሜ እዚህ ጋር ስሜን ጥሪው ስሜን ተጥሪው የምልበት ጉዳይ ላይ ሁኔታ ላይ ማለት ነው። ካሌብ ደግሞ በእኔ እኔ ነኝ የማዘው። ገብተሻል? ዝም በላት በቃ። ይኸውልሽ ምሳ ሚኝ ከሆነ ስሚኝ፣ በስነ ስርዓት እያወራሁሽ ነው። አይደለም እዚህ ጋር የመጣ ነው፣ አክብረንሽ ነው። ስለዚህ ተከበሪ። ስነ ስርዓት ገና እኮ እንደመጣሽ ስድብ ነው የጀመረው። መብቴ ነው። ምንም አታመጭም አንቺ። እኮ ቤቴ ድረስ መጥተሽ ተሳድበሻል። ያረግሽውን ነገር ረሳሽው እንዴ? ስንት ነገር ስታደርጊ ነበር። ቪዲዮ እኮ አለ፣ አልጠፋም አይደል? ስለዚህ ስለዚህ ማ ያረግሽውን ነገር ራስሽ ነሽ ማየት ያለብሽ። እኮ አሁን ልትወቅሽኝ ነው ወይ አሁን አሁን እንደ ወደ ባለው ወደ እንደ አሁን ደግሜ ባደርገው ምን ታመጫለሽ? እሺ እ የጠራሽኝ ለምን አትነግረኝም? የጠራሽኝ የምነግርሽ ያው ነግሬሻለሁ። በቃ ይኸውልሽ እንዲህ ነው ካለ ዝም ብዬ ደግሜ ባደርገው ያኔ ያደረኩትን ደግሜ ባደርገው የሚያስቆመኝ ሰው አለ? አንተ ቆይ ልጁን እዛ አስተኝተህ ሆስፒታል ጋር እንኳን እንደኛ እንኳን እንደኛ ተጻኖ ታማ ይድናል። አለቀ በቃ። ልጅሽ ነገር ካለ እናደርግልሻለን። ከዚህ በኋላ ደግሞ ምንም ነገር ብትፈልጊ እኔ ደግሞ ከካሌብ ጋር ከዚህ በኋላ ስለማታወሪ ስልክም ምንም ምንም እንድትደዋወል ስለማልፈልግ ወስናል። ንገራት፣ ወስንን ጨርሰናል። ይኸውልሽ ይችላል። እንግዲህ በኋላ ዳግም ህይወታችን ውስጥ ምንም ምንም ኮኔክሽን እንድታረጊ አልፈልግም። አይመለከትሽም ነው በጣም በጣም እሱን ነው የምፈልገው። በቃ ተሰምቶሽ ከህይወቴ ይነቱ ነው ይገባሽ ነገር ነው እያደረግሽ አለሽ። እና አሁን ካሌ የሚባል ስም እንድጠሪም አልፈልግም። ገብቶሻል። የአንቺ ውሸት ማብቂያ የለውም። እና እኔ ህይወቴ ሲበስቀቃ አልፈልግህም ብለሽ ይመለከትሻል ወይ ለካሌ ብጥለው ባነሳው አንቺ ያገባሻል

ኤደን እረፊ፣ በቃ ከዚህ በላይ እስከሆኑ እኮ የቆያንባቸው ጊዜቶች ያሳለፍናቸው ጊዜቶቹ በጣም የሚደብሩ ናቸው እኮ በላይ በቃ ምን ማድረግ የለብንም። ለምን አተረጋጊም? እኔ አንቺ ብቻ የተሻለ ሲገኝ አይቅር መርሳትሽ እንኳን ላንቺ ቀርቶ አይሆንም። ለራሱ ከዚህ በኋላ እሷ ማግኘትም እሷ ማየትም አልፈልግም። ተስማምተን ነው ይህን ነገር ያደረግነው ነው አይደለም? ተስማምተናል። ምንም ነገር እንደማትቀይር ሀሳብ እንደማትቀይር ተስፋ አደርጋለሁ። ከዚህ በኋላ እኔ እንደማትጎዳኝም ተስፋ አደርጋለሁ። ሚዲያ ባለበት እንግዲህ ቤተሰቦቻችን ባሉበት ነው ሁሉም ነገር እየሆነ ያሉ አቃለሁ። ድጋሜ ከጎዳኸኝ መቼም አታገኘኝ። ገብተዋል። ሁሉ ነገር እያስተካከልን ነው። ከዚህ በኋላ እሷ ከህይወታችን ከወጣች የልጅን ጉዳይ መጨረስ ባለብን መንገድ እንጨርሳለን። ከአስፈላጊ ከሆነ በህግ መጨረስ ስለምንችል ሌላ እሷ ጋር የሚያገናኘ ነገር አለ ብዬ አላስብም። በቃ አውቃለሁ፣ ግን ነገር አንቺ ከዚህ በላይ ስሜታዊ መሆን የለብሽም። ስሜታዊ ነው መሆን ነው ማየት አልፈልግም። እሷን ሰላም መፍጠር አለብኝ ካሊ ባልፈልግም እሷ ማየት አልፈልግም። በቃ እኔ ሰላማዊ ኑሮ መኖር ነው እምፈልገው ካሌ ጋር ያለው ነገር ችግር የለም ግን አንቺም ካሹ ጋር ያለሽ ነገር እንድታስታውቂው ይፈልጋል። ጋር ምንም ነገር የለኝም። ባለፈው ያወራውን ሰው ባለፈው ያወራውን ነገርም እኔ እና እሱ ተነጋግረን ነው ያወራ ነው። ሲጀመር አንተ ምን አይነት ስሜት አለህ አለህ የሚለውን ለማወቅ አሹ ጋር አውርተናል። አውቀው ነው የደንጋ ፍቅር ጀምራል የደና ፍቅራ ተልስል የነበረ አውቀው ነው። እሱ ለእኔ በጣም ምርጥ ወንድሜ ነው። እሱም እንደዛው ገብተዋል አይደል፣ ታውቃለህ። ይህን ደግሞ ታውቃለህ። ከአንተ የተደበቀ ነገር አይደለም። ስለዚህ ሲጀመር ያን ሁሉ ነገር ሲል የነበረ አንተና እኔ አብረን እንድንሆን በጣም ከመፈለጉ የተነሳ የአንተን ስሜት ለማወቅ ነው እንጂ ሌላ ነገር ኖሮ አይደለም። እንዲሁም አንተን ይቅርታ መጠየቅ ያለብስ፣ ምክንያቱም ስትናገራቸው የነበሩት ቃላቶችን መቼም ትረሳቸዋለ ብዬ አላስብም። አይኖ፣ ያናዳል፣ ትክክል ነው። የሚያናድድ ነገር ነው። በሰዓቱ ስሜታ የሆነ ነው ያልከው። ግን ምንም ቢሆን አብረን ያሳለፍነው ብዙ ነገር አለን፣ ብዙ ታሪክ አለን። ከዚህ በኋላም አብረን የምናሳልፈው ብዙ ታሪክ ስለሚኖረን ተገናኝታችሁ ይቅርታ እንድትባባሉ እፈልጋለሁ። ሰይጣን ሲጀምር መሀላችን ገብታ ሁሉ ነገር ምስቅልቅል አድርገው የነበረ አሁን ደግሞ ከህይወታችን ህይወታችን ወደነበረበት እንዲመለስ ከፈለ ግን እሷ ማስወጣት ነው ያለብ። ከዚህ በኋላ ስለ ልጅና ስለ ልጅ ጉዳይ ብቻ ነው መስማት የምንፈልግም። በእሱ ጉዳይ ደግሞ እኔ ምንም መጥፎ ነገር እያሰብኩም አይደለም። ታውቃለህ፣ አብሮን ቢሆን ከእኛ ጋር ውስጥ ቢኖር ደስ ነው የሚለኝ። ያንተ ልጅ ማለት የኔ ነው፣ ምንም ችግር የለብኝም። እሷን ግን ማየትም ምንም ነገር አልፈልግም። በቃ ከእንግዲህ ከእሷ ጋር ያለው ነገር ዛሬ ያለው ነገር ሙሉ ጨርሰናል። እኔ እና አንቺ ያለውን ነገር ማስተካከል እንጂ በእኔ በኩል ምንም እንድታስብና እንድትሳጊ እኔ ምንም አልፈልግም። እኔ እመኝ። ለማንኛውም አሁን